ዋው ካሜራማን ዋው ካሜራማን ዋው ካሜራማን! ከምንም በላይ ግን ማለት ነው እግር ኳስ እንደዚህ አይነት ሁለት አይነት በአምስት ደቂቃ ውስጥ ግልብጥብጥ ያለ ስሜት ከማሳየቷ ባሻገር ግን እኔ ይህንን ግልብጥብጥ ያለ ስሜት በዛ ኢሞሽናል ፕሬሽር ውስጥ ያቆየው ካሜራማን፣ ያንን ሞመንት ደግሞ በዛው ቅጽበት ያሳየው ካሜራማን በአምስት ደቂቃ ዩስ 217 ደቂቃ ላይ ማንችስተር ዩናይትድ እየተመራ ነው የሚገኙ አራት ለሁለት በዛ ቅጽበት ግን ሶስት ግቦች ተቆጥረው ማንቸስተር ዩናይትድ አምስት አራት በሆነ ውጤት አሸነፈና ይሄ ልጅ በ117ኛ ደቂቃ ላይ ስቅስቅ ብሎ ሲያለቅና ነበርና በሳቀበትም ሞመት ያ ካሜራ በአምስት ደቂቃ ልዩነት ውስጥ ይሄ የዚህ ልጅ ደስታ ደግሞ ኢሞሽን አሳየንና ከካሜራው ከዚህ ቪዲዮ ባሻገር ግን የቀረጸው ካሜራ ክሬዲት ሊሰጠው ይገባል። ምክንያቱም ይሄ ዝም ብሎ አይመጣም፣ ለረጅም ጊዜ የተሰራበት ኤክስፕሪንስ ውጤት ነው እንደዚህ አይነት ኢሞሽኖችን ለሕዝቡ ማድረስ ማለት ትልቅ ነገር ነው እና ይህ በየትኛውም ሙያ ላይ ሊሆን ይችላል እና በቃ እንደዚህ ረጅም ጊዜ ስትሰራ ሰው ጋር የሚቀሩ ሞመንቶችን ታስቀምጣለህ እና ዋው ካሜራማ